ሰላም ውድ የሀፒነስ ፕሮፐርቲስ ዩቲዩብ ቻናል ተከታታዮች፣ ዛሬ የምገኘው የተባበሩት ወይንም ሲ ኤም ሲ ፀሐይ ሪል ስቴት ጀርባ ላይ ነው የምገኘው። እንደምታዩት ጂፕላስቱ ቤት ይዤላችሁ ነው የመጣውት። ሁለት መቶ ሀምሳ ካሬ ላይ ያረፈ ጽድት ያለ ጊቢ ነው ይዤላችሁ የመጣውት። ሶስት መኪና ድድቅቅ አድርጎ ማቆም የሚችል አነስ ያለ ጋርደን ያለው፣ በውስጡ ሁለት ሳሎን አለው። ስድስት መኝታ ቤት፣ ስድስት መታጠቢያ ቤት አለው። ጽድት ያለ አሪፍ ቤት ነው ይዤላቸው የመጣሁት። እያንዳንዱን ገብተን እንጎብኘው፣ ተከተሉ። እንደምታዩት ስፋት ያለ ሳሎን ነው ያለው። በጣም ውብ ማራኪ የሆነ ላይቲንግ ሲስተም ነው ያለው። እንደምታዩት እንደምታዩት በጣም የሚያምር ፓርቲሽን ነው ያለው። ለአይን የማይጎረብጥ አይንን በደንብ ካች ማድረግ የሚችል ነው። እዚህ ጋር ደግሞ ኦፕን ኪችን አለው። ልዩ የሆነ ፈርኒቸርን የተገጠመለት በጣም የሚያምር ቤት ነው እስከ ዛሬ ካየሁት። እዚህ ጋር ለአቅመ ደካሞቹ ወይንም ወደ ላይ ደረጃ ላይ መውጣት ስለማይችሉ ዎች የተዘጋጀ መኝታ ቤት ነው። እሱም እንደምታዩት ፈርኒሽድ የሆነ ቁምሳጥን አለው ወይንም ልብስ ማስቀመጫ፣ ለነሱ ደግሞ የተዘጋጀ ወይንም ለዚህኛው መኝታ ቤት የሚሆን ባዝሮም አለ። ባዝሮሙም እንደዚህ ማራኪ ነው። በዚህ በኩል ደግሞ ትራዲሽናል ኪችኑን ወይንም ደግሞ ሰርቪስ ቤቶቹን እናገኛለን። ውጪ ላይም ያለ መታጠቢያ ትራዲሽናል ኪችኑ ይህን ይመስላል። እንደምታዩት ይህ አካባቢ ሀያ አራት ሰዓት ውሃ መብራት ችግር የሌለበት በጣም የለማ ሰፈር ነው። ሁለት ሰርቪስ አለ። አንደኛው ሰርቪስ ይሄ ነው። ሁለተኛው ደግሞ ይሄ ነው። ለእሱኛው ደግሞ ያው ሻወር፣ ሽንት ቤት አለው እዚች ጋር አነስ ያለች አሁን እላይ ወዳሉት ክላሶች እንሄዳለን። እዚህ ጋር ሌላ ሁለተኛ ወደ ሰርቪስ ቤት መሄጃ በር አለ። እዚህ ጋር ከላይ ደግሞ እንሂድና ያሉትን ክፍሎች ላሳያችሁ። ተከታዩ ደረጃ እንደምታዩት ሰፋ ያለ ነው። የኔ አይነት ሶስት ሰው እዚህ ጋር ማስኬድ የሚችል እቃ እንደልባችን ማጓጓዝ የሚያስችለን ነው። እዚህ ጋር ለእይታ ማራኪ የሆነ ብርሃናማ ቦታ አለ። እዚህ ጋር ከተፈለገም ኮፊ ኤሪያ አለችን፣ ቁጭ ብለን እንደዚህ ለቡና ሴሪሞኒ የምትሆን ሰፋ ያለ ኮሊደር አለው። እዚህ ጋር የምናገኘው ማስተር ቤድሩሙን ነው። ዋው! እንደምታዩት እንግዲህ በጣም ሰፊ ቤድሩም ነው። ጠዋት ተነስተን ማራኪ የሆነ እይታን እዚህ ጋር እናገኛለን። እንደምታዩት ድሬሲንግ ኤሪያ ነው ወይም ልብሳችንን የምናስቀምጥበት እንደምታዩት በጣም ስፍት ያለ ቤት ነው። ከታች ጀምሮ ጽድት ያለ ፈርኒቸር የተገጠመለት ይሄኛው። ይሄ ደግሞ ለዚህኛው ለማስተር ቤድሩሙ መታጠቢያ ቤት ነው፣ ፓወር ቦክስ ያለው እዚህ ጋር ያው እንደምታዩት፣ ይህን ቤት የሚገዛው ሰው በፈለገው አይነት ጃኩሲ እንዲገጥምለት ተብሎ የታሰበ ፍሪ ስፔስ ነው። እዚህ ጋር የፈለገውን አይነት ገዝቶ መግጠም ይችላል ማለት ነው። ፈርስት ፍሎር ላይ ሶስት መኝታ ቤቶች አሉ። እዚህ ጋር ማስተር ቤድ ሩሙን አይተናል። እዚህ ጋር ደግሞ የልጆች መኝታ ቤት ወይንም ያው ሁለተኛው መኝታ ቤት እናያለን። እንደምታዩት ሁለተኛው መኝታ ቤት ልክ ፈርኒቸር አለው እንደዚህ መታጠቢያ ቤትም አለው በጣም ውብ የሆነ ሶስተኛው መኝታ ቤት እናያለን። ሶስተኛው መኝታ ቤት በጣም ሰፊ ነው። እሱም ያው ለግሉ መታጠቢያ ቤት አለው። እንደሌሎቹ እዚህ በኩል ያው ሰፊ የሆነ በረንዳ አለው። እንደነገርኳቸው ሰፈሩ የተባበሩት አካባቢ ነው የሚገኘው። ጥበቃ ሀያ አራት ሰዓት አለ። ስለ ሴፍቲ ነገር አያሰጋም። ሁሉም ቤቶችን ደግሞ እንደምታዩት ከተለያየ አንግል ብርሃን ያገኘዋል እና ቤቱ ይሄ በቃ በጣም ብራይት ነው። አሁን ሰከንድ ፍሎር ላይ ነው የምንገኘው። ሰከንድ ፍሎር ላይም ሳሎን እና የተቀሩት ሶስት መኝታ ቤቶች እና መታጠቢያዎች አሉ። ቤቱ በጣም ግዙፍ ቤት ነው። ትልቅ ቤት ነው። ያረፈበትም ካሬ እንደምታዩት ያው 250 ካሬ ላይ ስላረፈ ቤቱ በጣም ትልቅ ነው። ከዚህ በፊት እንደዚህ አይነት ቤቶች ከ80 85 ሚሊዮን በላይ ነበር የሚሸጡት። አሁን ላይ ግን ቀንሶ በ60 ሚሊዮን ብር ብቻ ነው ይህንን ቤት በእጃችሁ ማድረግ የምትችሉት። እንዳያመልጣችሁ ጋር በረንዳ አለ እዚ ጋርም ሁለተኛ ሳሎኑ ይሄው፣ ሁለተኛው እንዳይሰፋ ያለ ነው እንደምታዩት። ወይም ደግሞ ለፋሚሊ ብቻ ፋሚሊ ማድረግ ይቻላል። ይሄ አራተኛ መኝታ ቤት ማለት ነው። ከታች ሶስት መኝታ ቤት አይተናል። ይሄ አራተኛው መኝታ ቤት ነው። ያው ሁሉም መኝታ ቤቶች መደጋገም እንዳይሆንብኝ ፈርኒሽድ የሆኑ ናቸው። ጽድት ያለ መታጠቢያ ቤት አለው። ያው ላይቲንግ ሲስተሙ ለራሱ በጣም ጽድት ያለ ነው እንደምታዩት። በጣም ነው የሚማርከው፣ በጣም ነው የሚያምረው። መታጠቢያ ቤቶቹንም እንደምታያቸው ቦክስ ያላቸው ናቸው። ስድስተኛው መኝታ ቤት